ጤና ይስጥልን ክቡራን ተመልካችን ተከታዮች፣ እንደምሰነበታችሁ ይህ ፍቃዱ አውቶሞቲቭ ነው። በዚህ ቻናላችን ላይ ሁሌም ስለ አሽከርካሪና ተሽከርካሪ ጉዳዮች ላይ ለአሽከርካሪዎች፣ ለመንጃ ፍቃድ ተማሪዎችና ለአውቶሞቲቭ ተማሪዎች ግብአት ሊሆን የሚችል የተለያዩ ፕሮግራሞችን እያቀረብኩላችሁ እገኛለሁ። በዛሬው ፕሮግራማችን ስለ አውቶማቲክ ተሽከርካሪዎች ክፍል ሶስት ፕሮግራማችን አውቶማቲክ ተሽከርካሪን ስናሽከረክር እንዲሁም ስናቆም ምን አይነት ጥንቃቄዎች ማድረግ አለብን፣ በሚደረስ ትምህርታዊ ስልጠና አዘጋጅቼላችኋለሁ። እስከ መጨረሻው ድረስ አብራችን ቆዩ። አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት፣ እንዲሁም ጥያቄ ሲኖሩ በኮመንት ሴሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም እንዲደርስ ላይክና ላይክ ሼር አድርጉ። እስከ መጨረሻው ድረስ ላይክ፣ ሰብስክራይብና ሼር እያደረጋችሁ አብራችን ቆዩ። ክቡራን ተመልካቾችና ተከታዮቼ በመግቢያ እንዳያችሁት የዛሬ ፕሮግራማችን ስለ አውቶማቲክ ትራንስሚሽን ላይ ማድረግ ስለሚገባን ጥንቃቄዎች ነው። የአውቶማቲክ ትራንስሚሽን ያላቸው ተሽከርካሪዎች እንግዲህ በአጠቃላይ ከማኑዋል ኃይል አስተላላፊ ካላቸው ተሽከርካሪዎች የተሻለ ለማሽከርከር ምቹና አደጋን ለመከላከል አመቺ ናቸው፣ ምክንያቱም አሽከርካሪው ማርሽ ከመቀየር ባላንስ ከመስራት ፍሪሱን አጠቃቀም ላይ ትኩረት ከማድረግ ይልቅ ማሽከርከር ላይ ብቻ ያደርጋል ማለት ነው። ይህም እንግዲህ አደጋን ተከላክሎ ማሽከርከር እንዲችል እየረዳዋል ማለት ነው። ነገር ግን የአውቶማቲክ ተሽከርካሪዎች ላይ የኃይል አስተላላፊ ችግር ካለ ለአደጋ ያጋልጣሉ ማለት ነው። የአውቶማቲክ ኃይል አስተላላፊ ክፍል ያላቸው ተሽከርካሪዎች ላይ ለብልሽት የሚያጋለጡ ነገሮች አንደኛው አነስተኛና የአገልግሎት ጊዜውን የጨረሰ ዘይት መጠቀም፣ ሁለተኛ ላይ ትክክለኛ ያልሆነ ዘይትን መጠቀም ወይም ደግሞ ትክክለኛው ቪስኮሲቲ ውፍረት የጠበቀ ዘይትን ያለመጠቀም፣ ሶስተኛ የሰርቪስ ማነስ ወይም ደግሞ ያለማድረግ፣ አራተኛ የተበላሸ የኃይል አስተላላፊ ክፍሎች ወይም ደግሞ ቶርክ ኮንቨርተር፣ የተለያዩ ሶሎኔዶች፣ የተለያዩ ክላቾች ብልሽት የአውቶማቲክ ተሽከርካሪዎች ኃይል አስተላላፊ ክፍሎቻቸው እንዲበላሽ ያደርጋል ማለት ነው። አምስተኛ ላይ አስቸጋሪ ቦታዎች ላይ ማሽከርከር። ስድስተኛ ላይ የተወሰኑ የአውቶማቲክ ትራንስሚሽን ፊልተር ያላቸው ተሽከርካሪዎች ላይ የፍሉድ ፊልተራቸው መደፈን ወይም ደግሞ ዘይትን በትክክል ያለማስተላለፍ። ሰባተኛ ላይ ደግሞ የተለያዩ ሶሎኔዶች፣ ሴንሰሮች ብልሽት ካለ የአውቶማቲክ ትራንስሚሽን ተሽከርካሪያችን ሊበላሽ ይችላል ማለት ነው። ከዛም በተጨማሪ ከማሽከርከር ጋር በተገናኘ በሚደረግ አላስፈላጊ የማሽከርከር ስርት የአውቶማቲክ ትራንስሚሽናችን ሊበላሽ ይችላል ማለት ነው። በማሸከር ጊዜ የሚከሰትን ብልሽት ለመከላከል ከዚህ ቀጥሎ የማስቀምጥላችሁን ጥንቃቄዎች ማድረግ ይኖርብናል ማለት ነው። እነሱም የመጀመሪያው ምንድን ነው የእግሮቻችንን አጠቃቀምና የአውቶማቲክ ተሽከርካሪያችንን ትራንስሚሽን ጊር ሰሌክሽን ወይም ደግሞ ማርሻ አመራረጥ እናያለን። ለምሳሌ የመጀመሪያው ምንድን ነው እንግዲህ ብሬክ ፈርስት ነው። ምንጊዜ የተሽከርካሪያችንን ሞተር ስናስነሳ ፍሬን መያዝ ይኖርብናል። ምክንያቱም አንዳንድ ተሽከርካሪዎች ፍሬን ካልተያዘ ሞተር አይነሳም። ከዛ በተጨማሪ ሞተሩ እንኳን ቢነሳ ማርሻችንን ከፒ ፖዚሽን ወደ አር፣ ከአር ፖዚሽን ወደ ዲ ፖዚሽን ለመቀየር ግዴታ ፍሬን መያዝ ይኖርብናል። ይሄ ለምን እንደዚህ ተደርጎ ተሰራ? አሽከርካሪው እንኳን ቢዘነጋ ማስታወስ እንዲችል ነው ማለት ነው። ለምሳሌ ፍሬን ሳንይዝ ሞተር የሚነሳ ከሆነ ለምሳሌ ተሽከርካሪያችን ማርሹ ሁኔታ አር ፖዚሽን ላይ ቢሆን ወይ ደግሞ ዲ ፖዚሽን ላይ ቢሆን ወይም ደግሞ የእጅ ፍሬን እንኳን ይዘን ባይሆን ተሽከርካሪያችን ይንሸራተትብናል ማለት ነው። ስለዚህ ይህ እንዳይሆን ፍሬን ካልያዝን ሞተር ስለማይነሳ ፍሬን መያዝን ልምድ ማድረግ ያስፈልጋል። ሌላኛው ሺፍት ዊዝ ኮንትሮል ምንጊዜ ማርሾችን ስንቀይር ተሽከርካሪ ሙሉ በሙሉ መቆም መቻል ይኖርበታል ማለት ነው። ለምሳሌ እነዚህ ተቃራኒ ማርሾች የምንላቸው ለምሳሌ ከቆምንበት ለመነሳት ስንፈልግ ወይም ደግሞ እየተንቀሳቀስን እያለ መቆም ስንፈልግ ወይም ደግሞ ከፊት ወደ ኋላ ወይም ደግሞ ከኋላ ወደፊት መቀየር ስንፈልግ እነዚህ ማለት ተቃራኒ ማለት ነው። የተሽከረከረ የነበረን ተሽከርካሪ ለማቆም የቆመውን ደግሞ ለማንቀሳቀስ ወይም ደግሞ ወደ ፊት ሲል የነበረውን ተሽከርካሪ ወደ ኋላ ለማድረግ ስንፈልግ ተሽከርካሪያችን ሙሉ በሙሉ መቆም መቻል ይኖርበታል ማለት ነው እየተንቀሳቀሰ ያለ ማርሽ መቀየር የለብንም የኃይል አስተላላፊ ክፍሎቻችን ይጎዳሉ ሌላኛው ጀንትል ሺፍቲንግ ነው ነዳጅ እየሰጡ ማርሽ አለመቀየር ነዳጅ እየሰጠን ማርሽ የምንቀይር ከሆነ ሀይል አስተላላፊ ክፍሎች ላይ ጉዳትን ያመጣል ማለት ነው የተሽከርካሪያችን አርፔም ወይ ደግሞ ቶርኩ ከፍተኛ ሆኖ እኛ ገና የመነሻ ማርሽ የመረጥንለት ከሆነ በእነዚህ በሁለቱ ኃይሎች መካከል መጣጣም ስለማይኖር ትራንስሚሽን ሲስተም ላይ ችግር ስለሚፈጠር ነዳጅ እየሰጠን ማርሽ መቀየር ወይም ማስገባት የለብንም። ሌላኛው አንደርስታንድ አባውት ክሪፒንግ ነው። አውቶማቲክ ኃይል አስተላላፊ ተሽከርካሪዎች በተዘጋጋ መንገድ ወይም ደግሞ አነስተኛ የትራፊክ እንቅስቃሴ ያለበት ቦታ ላይ ስናሽከረክር ወደፊት ወይም ወደ ኋላ ማርሽ አስገብተን ከሆነ ሊሄድ ስለሚችል በፍሬን መቆጣጠር ያስፈልጋል ማለት ነው። አንዳንዴ ለምሳሌ ዲ አስገብተን የእጅ ፍሬን ወይም የእግር ፍሬን ይዘን ካልሆነ ተሽከርካሪ ወደፊት ፊት ይንቀሳቀሳል። አር አስገብተን ደግሞ ከሆነ ወደ ኋላ ሊንቀሳቀስ ይችላል። ነዳጅ ስለማልሰጠው አሄድም ብለን ማሰብ የለብንም። ስለዚህ ማርሽ ላይ ካደረግን ምንጊዜም ፍሬን መያዝ ይኖርብናል፣ የመንቀሳቀሱ ሐሳብ ከለን ማለት ነው። ረጅም ጊዜ ደግሞ ምንቆም ከሆነ ማርሻችንን ኒውትራል ፖዚሽን ማድረግ ያስፈልጋል። ስለዚህ የኋላ ማርሽ ወይም ደግሞ የፊት ማርሽ ስናስገባ ተሽከርካሪያችን ስለሚንቀሳቀስ በፍሬን ተቆጣጥረ ነው እንቅስቃሴን መጀመር የሚኖርብን። ሌላኛው ኒውትራል ፎር ፕሮሎንግድ ስቶፕ ነው። ለአነስተኛ ጊዜ የምንቆም ከሆነ የትራፊክ መብራት አስቆመውን፣ መንገድ ተዘጋግቶብን የምንቆም ከሆነ ኒውትራል ፖዚሽን ላይ በማድረግ መቆም ይኖርብናል ማለት ነው። ዲ ሊያድርገን ፍሬን ይዘን የምንቆም ከሆነ ወይ ደግሞ አር ሊያድርገን ፍሬን ይዘን የምንቆም ከሆነ ተሽከርካሪያችን ኃይል አስተላላፊ ክፍሎች ውስጥ ጉዳት ያመጣል ማለት ነው። ስለዚህ ለተወሰኑ ደቂቃዎች ተሽከርካሪያችንን የምናቆም ከሆነ ምንጊዜም ኤን ፖዚሽን ላይ ማድረግ አለብን። ዲ ላይ አድርገን ወይ ደግሞ አር ላይ አድርገን የእግር ፍሬ ወይ ደግሞ የእጅ ፍሬ ይዘን ምንቆም ከሆነ ትራንስሚሽን ክፍሎች ስለሚጎዱ ይሄንን ማስቀረት ያስፈልጋል። ስለዚህ የእግራችን አጠቃቀም እና የማርሻ መራረጣችን ይሄ መሆን ይኖርበታል። ሌላኛው ስለ ፓርኪንግ እና ዳገት ላይ ስለማሽከርከር ነው። አውቶማቲክ ተሽከርካሪዎችን ፓርክ ስለማድረግና እና ዳገት ላይ በምናሽከረከርበት ጊዜ የምናደርገውን ጥንቃቄ እናያለን። የመጀመሪያው ምንድን ነው? ኢንጌጅ ፓርኪንግ ብሬክ ነው። ሁሌም ስናቆም መጀመሪያ ኤን ፖዚሽን ላይ እናደርጋለን። በመቀጠል የእጅ ፍሬናችንን እንይዛለን። ተሽከርካሪው ሙሉ በሙሉ የእጅ ፍሬናችን ላይ መቆሙን ካረጋገጥን በኋላ የማርሻችንን እጀታ ወደ ፓርኪንግ ፖዚሽን እንቀይረዋለን ማለት ነው። ስለዚህ ስንቆም ይሄንን ማድረግ ይኖርብናል። ፒ ላይ ብቻ ማድረግ ወይም ደግሞ የእጅ ፍሬ ላይ ብቻ ተሽከርካሪውን አድርገን ማቆማችን ምናልባት ሊንሸራተት ይችላል። ለምሳሌ እጅ ፍሬ ላይ ብቻ አድርገን ከሆነ የእጅ ፍሬናችን ድንገት ሊለቅ ይችላል። በዚህ ጊዜ ፒ ላይ ካላደረግ ነው ወይ ደግሞ ኒውትራል አድርገን ከሆነ የለቀቅነው ተሽከርካሪያችን ተንሸራቶ ሊሄድ ይችላል ማለት ነው። ስለዚህ ሁለቱም ተጋግዘው እንዲያቆሙልን መጀመሪያ በእጅ ፍሬን፣ ቀጥሎ ፒ ፖዚሽን ላይ አድርገን አግዘን ማቆም ይኖርብናል። ፒ ፖዚሽንም ላይ ብቻ አድርገን ማቆም ትክክል አይደለም ማለት ነው። ስለዚህ ተሽከርካሪያችንን ስናቆም ኤን አድርገን እጅ ፍሬን እንስባለን። እጅ ፍሬን ከሳይን በኋላ ደግሞ የማርሽ እጀታችንን ወደ ፒ ፖዚሽን መውሰድ ይኖርብናል ማለት ነው። ሌላኛው ዳገት ላይ በኋላ ማርሽ ወይ ደግሞ በፊት ማርሽ መንቀሳቀስ ስንፈልግ ምን እናደርጋለን? ሂድ ስታርት ማለት ነው። ወደ ዳገት ለማሸከር መነሳት ስንፈልግ የእግር ፍሬን ወይ ደግሞ የእጅ ፍሬን መያዙን ማወቅ ይኖርብናል ማለት ነው። ምክንያቱም ይህ ሳይሆን ተሽከርካሪያችንን ከፒ ፖዚሽን ላይ ልክ ስናወጣ ወይ እጅ ፍሬ ወይ ደግሞ የእግር ፍሬን ካለ ተሽከርካሪያችን ወደ ቁልቁለቱ አቅጣጫ ይንሸራተታል ማለት ነው። ስለዚህ ይህ እንዳይሆንብን በእግር ፍሬን ሙሉ በሙሉ መርገጣችንን ካረጋገጥን በኋላ ማርሻችንን ከፒ ፖዚሽን አውጥተን አር ወደ ኋላ ወደ ዳገቱ የምናሽከረክር ከሆነ ወይም ደግሞ ወደፊት ወደ ዳገቱ የምናሽከረክር ደግሞ ከሆነ ወደ ዲ አቅጣጫ አድርገን ሴንስ ራሱ አለው። ልክ ዲ ላይ ሲሆን የተሽከርካሪያችን ድምፅም ይቀየራል ትራንስሚሽን ክፍሎችም ላይ ድምፅ ልንሰማ ስለምንችል ተሽከርካሪው ማርሹን መቀየሩን እርግጠኛ ስንሆን እጅ ፍሬናችን አውርደን እንንቀሳቀሳለን ማለት ነው። ስለዚህ ሂል ስታርት ላይ ወይ ደግሞ ወደ ዳገት ስንነሳ ይህን ጥንቃቄዎች እናደርጋለን። ሌላኛው አቮይድ ስላይዲንግ ዳውን ሂል ኢን ኒውትራል ፖዚሽን ነው አውቶማቲክ ኃይል አስተላላፊ ተሽከርካሪዎች ላይ በዜሮ ማርሽ ወይም ደግሞ በኤን ማርሽ አድርገን በፍጹም መንዳት የለብንም ማለት ነው። ይሄ እንግዲህ በኃይል አስተላላፊ ክፍሎች ላይ ከፍተኛ ጉዳትን ሊያመጣ ይችላል። እንዴት አይነት ችግሮችን ያመጣል ብንል እኛ ኤን ስናደርግ፣ በተለይ ዘመናዊ መኪኖች ላይ ትራንስሚሽን ኮንትሮል ዩኒት ላይ ያሉ ሲስተሞች እየተረዱት ያሉት ወይም ለኮምፒውተሩ እየነገሩት ያሉት ተሽከርካሪው ኒውትራል ፖዚሽን ላይ መሆኑን ነው። እየነገሩት ያሉት ለኢሲዩ ማለት ነው። ስለዚህ እኛ የነዳጅ ፍጆታ ይቀንሳል ብለን ቁልቁለት ላይ በኤን ፖዚሽን እያሽከረከርን እያለ ልክ ሜዳማ ቦታ ወይንም ደግሞ ዳገት ሲያጋጠመን ተሽከርካሪውን ሳናቆም ዲ ፖዚሽን ላይ የምናደርግ ከሆነ የተሽከርካሪያችን ኮንትሮል ዩኒት ወይ ደግሞ ሲስተም የሚያውቀው መኪናው ኒውትራል መቆሙን ነው። እኛ ግን ልክ ስናስገባ የተሽከርካሪያችን ፍጥነት የሶስተኛ ወይ ደግሞ የአራተኛ ጥርስ ሊሆን ይችላል ማለት ነው። የትራንስሚሽን ሲስተም ልንጎዳ እንችላለን ማለት ነው። ይሄ ባይመከርም መደረግ የሚችለው በማኑዋል ተሽከርካሪዎች ላይ ማኑዋል ተሽከርካሪዎች ላይ ቁልቁለት ላይ ለምሳሌ ዜሮ አድርገን ትክክልም ባይሆን ዜሮ አድርገን እያሽከረከርን እያለ አንደኛ ማርሽ ብናስገባ ተሽከርካሪው ዳውን ሺፍት ይሆንና ሞተር ክፍሎች ላይ ሀይል አስተላላፊ ክፍሎች ላይ በፍሪ ሲሆን ክፍል ላይ ከፍተኛ ጉዳት ያመጣል። ስለዚህ ይህ እንዳይሆን ምን ይደረጋል? ቁልቁለት ላይ ያሽከረከርን ሶስተኛ ወይ ደግሞ አራተኛ ማርሽ ይህ ማለም ማለት ነው እየተንከባለለ እያለ የሚመጥነው ማርሽ አስገብተን ማስቀጠል እንችላለን። አውቶማቲክ ላይ ግን ኮምፒውተሩ የሚያውቀው ወይ ደግሞ ኢሲዩ እያወቀው ያለው ተሽከርካሪው በዜሮ ማርሽ ወይ ደግሞ ኒውትራል ሆኖ መቆሙ ነው የሚያቀው። ስለዚህ እኛ ዲስ እናስገባለት ሌላ ችግር ሊፈጠር ስለሚችል ቁልቁለት ላይ በዜሮ ማርሽ መንዳት የለብንም፣ ፈጽሞ አውቶማቲክ ተሽከርካሪዎች ማለት። ስለዚህ እነዚህን ጥንቃቄዎች ማድረግ ይኖርብናል ማለት ነው። ሌላኛው ከማሽከርከር አንጻር ነው። በሶስተኝነት የምናየው አውቶማቲክ ትራንስሚሽን ላይ የምናደርገው ጥንቃቄ ከማሽከርከር አንጻር ነው። የመጀመሪያው ምንድን ነው? ስሙዝ አክስለሬሽን ኤንድ ዲስሌሬሽን መጠቀም ይኖርብናል ማለት ነው። ድንገተኛ ኃይል ማቋረጥ ወይ ደግሞ ነዳጅን ማቋረጥ እና በድንገት ነዳጅ ሰጥቶ ማሽከርከር የኃይል አስተላላፊ ክፍሎች ላይ ከፍተኛ የሆነ ጉዳት ያመጣል ማለት ነው። ስለዚህ ለአደጋ የሚያጋልጡ ነገሮች ካላጋጠሙ መስተቀር ተሽከርካሪያችን በከፍተኛ ፍጥነት እየሄደን ወዲያው ነዳጅ ለቀን ፍሬን ይዘን ማቆም የለብንም። ወይም ደግሞ ከቆምንበት ቦታ ስንነሳ ከፍተኛ የሆነ ነዳጅ ሰጥተን ከቆምበት ቦታ ማስነሳት የለብንም ማለት ነው። ስለዚህ ይሄ ትራንስሚሽን ሲስተሞች ላይ ጉዳት ስለሚያመጣ መቆምም ስንፈልግ በዝግታ፣ መነሳትም ስንፈልግ በዝግታ መሆን ያስፈልገዋል። ሌላኛው ሬጉላር ሜንቴናንስ ያስፈልገዋል። ሁሌም ኃይል አስተላላፊ ክፍሎች ላይ ዘይት የጎደለ ካለ ዘይቱን መጨመር፣ የሚያንጠባጠብ ነገር ካለ ያንን መቅረፍ፣ ዘይቱ መቀየር ካለበት ዘይቱን መቀየር ያስፈልጋል። ሜንቴናንሶች ያስፈልጋሉ ሁሌ ማለት ነው። አውቶማቲክ ተሽከርካሪ ላይ ከማንዋል የሚለየው ምንድን ነው? ዲፕስቲክ ይኖረዋል። በዛ ዲፕስቲክ የትራንስሚሽን ፍሉዱን ይዘት ማየት እንችላለን ማለት ነው። መቅጠን፣ መወፈሩን፣ መቆሸሽ አለመቆሸሹ ማየት ስለምንችል ያንን ኢንስፔክት ማድረግ ያስፈልጋል ማለት ነው። ሌላኛው you have to be mindful of your surrounding አካባቢያችንን ማየት ያስፈልጋል። የትራፊክ ፍሰት፣ የእግረኞችን ሁኔታ፣ ሳይክሊስቶች ካሉ ሞተር የሚያንቀሳቅሱ ካሉ እንስሳቶች ካሉ ያንን ማየት ያስፈልጋል። እንግዲህ በኃይል አስተላላፊ ክፍሎች ላይ በማሽከርከር ላይ የምናደርጋቸው ጥንቃቄዎች ይህንን ይመስላሉ ማለት ነው። ሌላኛው አራተኛ ላይ ስናይ የአውቶማቲክ ተሽከርካሪ ላይ ኮመን ሚስቴክ የምንላቸው ይኖራሉ። ለምሳሌ ሺፍቲንግ ጊር ዋይል ሮኒንግ ነው፣ ተሽከርካሪው በሚንቀሳቀስበት ጊዜ ጥርስ መቀየር። ይሄ ፈጽሞ የተከለከለ ነገር ነው። ተሽከርካሪው እየተንቀሳቀሰ ያለ ማርሽ መቀየር ትክክል አይደለም። ለምሳሌ እየተንቀሳቀሰ ያለ ከዲ ወደ አር ወይም ደግሞ ከፊት ማርሽ ወደ ኋላ ማርሽ ወይ ደግሞ ከኋላ ማርሽ ወደ ፊት ማርሽ መቀየር የለብንም ማለት ነው። አውቶማቲክ ተሽከርካሪ ላይ ማርሽ መቀየር የሚቻለው እሱም የተወሰኑ ትራንስሚሽን ሲስተሞች ላይ ከሆነ ነው። ከዲ ፖዚሽን ወደ ኤል ፖዚሽን ከኤል ፖዚሽን ወደ ሁለት ወይም ወደ ሶስት ወይ ደግሞ ወደ ኤስ ፖዚሽን መቀየር እንችላለን። ያም የሚሆነው ምንድነው? ፍጥነቱ አነስተኛ ከሆነ ነው። ከዛ በተጨማሪ ግን ተቃራኒ ነገሮች ማድረግ ስንፈልግ አውቶማቲክ ተሽከርካሪ ላይ መኪናው ሙሉ በሙሉ መቆም ይኖርበታል። ስለዚህ እየተንቀሳቀሰ ያለ ማርሽ መቀየር የለብንም። ሌላኛው ፎርጌቲንግ ቱ ኢንጌጅ ፓርኪንግ ብሬክ፣ ተሽከርካሪን ስናቆም ሁሌም ቢሆን ከእጅ ፍሬን ጋር የፒ ፖዚሽን ላይ ማድረግ ይኖርብናል። ፒ ፖዚሽን ላይ ማድረግን መርሳት የለብንም ማለት ነው። ፒ የሌላቸው ሊኖሩ ይችላሉ። አብዛኛው ግን አውቶማቲክ ትራንስሚሽን ፓርኪንግ ፖዚሽን ስላለው ከእጅ ፍሬን ጋር ፓርኪንግ ፖዚሽን ላይ ማድረግ ይኖርብናል። ሌላኛው ሬቪንግ ዘ ኢንጂን ቢፎር ሺፍቲንግ የተሽከርካሪያችን ማርሽ ከማስገባታችን በፊት አላስፈላጊ ነዳጅ መስጠት ወይ ደግሞ ነዳጅን ሰጠት ሰጠት ማድረግ አስፈላጊ አይደለም። ሌላኛው ኮመን ሚስቴክ የሚባለው ምንድን ነው? በሁለት እግር መንዳት ነው። አውቶማቲክ ትራንስሚሽን የሚነዳው በአንድ እግር ወይ ደግሞ በቀኝ እግር ብቻ ነው ማለት ነው። ነዳጅ፣ ፍሬን ከዚህ ውጭ ምንም የምንጠቀመው ነገር የለም። በእግራ እግራችን ግን ፍሬን እንጠቀማለን ብንል፣ አብዛኛው አሽከርካሪ ግራ እግርን የሚጠቀመው ለፍሪ ሲሆን ነው ፍሪ ሲሆን ደግሞ ልክ እንደ ፍሬን በዝግታ ቀስ እያለ ደረጃዎች የሉትም። ፍሪ ሲሆን ከተረገጠ መረገጥ ነው። ስለዚህ ለምሳሌ ማኑዋልን ሲነዳ የነበረ ሰው ልክ እንደ ማኑዋል በሁለት እግር አውቶማቲክን እነዳለው ቢል ከፍተኛ አደጋ ያመጣል። በግራ እግሩ ፍሬንን ይረግጥና ምን ያመጣል? ከኋላ ግጭቶች፣ መገልበጥ ነው ብሎ ያመጣ ስለሚችል አውቶማቲክ ተሽከርካሪ ላይ ስንገባ የግራ እግራችን መጠቀም የለብንም ማለት ነው። ስለዚህ ይህንን ጥንቃቄዎች እናደረጋለን ማለት ነው። በአጠቃላይ አውቶማቲክ ኃይል አስተላላፊ ያላቸው ተሽከርካሪዎች ከላይ የጠቀስናቸውን ጥንቃቄ አድርገን ከሆነ ከማኗል ተሽከርካሪ የተሻለ ለደህንነታችን አስተማማኝ ናቸው ማለት ነው ለምን ብንል የመጀመሪያው ፎከስ ነው ማርሽ መቀየር ፍሪ ሲሆን ባላንስ መስራት ማርሽ መደመር መቀነስ የሚሉ ጭንቀቶች ስለሌሉብን የምንጠቀመው አንድ እግራችንና ሁለት እጃችን ነው ማለት ስለዚህ መሪ በሁለት እጃችን ለመያዝ እግራችን ደግሞ ፍሬ የሆነ ለማሽከርከር አመቺ ስለሚሆን ትኩረታችን ከማሽከርከሩ በላይ የሮድ ሴፍቲ ላይ ስለሚሆን አደጋን ሊከላከልን ይችላል። ሌላኛው ፎር አቮይዲንግ ስትረስ ነው። ስትረስን ይከላከልናል። ጥናቶች እንደሚያሳዩት ማኑዋል ተሽከርካሪ ከሚያሽከረክሩ አሽከርካሪዎች ይልቅ አውቶማቲክ ተሽከርካሪ የሚያሽከረክሩ አሽከርካሪዎች ሌስ ስትረስ ናቸው። ወይም ደግሞ አነስተኛ ጭንቀት ነው ያለባቸው ማለት ነው። ስትረስ የለባቸውም። ስለዚህ ስትረስን ይቀንስልናል። ሌላኛው ኮንትሮል ነው። ተሽከርካሪያችን አካባቢያችንን ኮንትሮል ለማድረግ ለማሽከርከር ሂደት የምንጠቀመው ኃላፊነታችን አነስተኛ ስለሆነ አካባቢያችንን ተቆጣጠር ለማሽከርከር እጅግ በጣም አመቺ ነው ማለት ነው። ስለዚህ አውቶማቲክ ተሽከርካሪ ላይ እነዚህን ጥንቃቄዎች ማድረግ ይኖርብናል ማለት ነው። እነዚህን ጥንቃቄዎች አድርገን የምናሽከረክር ከሆነ አደጋን መቀነስና አላስፈላጊ ወጪንም መቀነስ እንችላለን ማለት ነው። ስለዚህ አውቶማቲክ ተሽከርካሪ ላይ የምናደርጋቸው ጥንቃቄዎች እነዚህና መሰል ነገሮች ይኖራሉ ማለት ነው። ክቡራን ተመልካቾቼና ተከታዮቼ እንዳያችሁት በዛሬው ክፍል ሶስት ፕሮግራማችን በአውቶማቲክ ተሽከርካሪዎች ላይ በምናሽከረክርበት ጊዜ ከቆምንበት ስንነሳ መቆም ስንፈልግ፣ እንዲሁም በሰርቪስ ወቅት መታየት ያለባቸው ነገሮች አይተናል ማለት ነው። በዚህ እንግዲህ ጥሩ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። አውቶማቲክ ተሽከርካሪዎች እንግዲህ በምናሽከረክርበት ጊዜ እንዲሁም በምንቆምበት ጊዜ አሁን የጠቀስኩላችሁ ነገሮች በሙሉ ማድረግ ያስፈልጋል ማለት ነው። እነዚህን ነገሮች ካደረግን አውቶማቲክ ተሽከርካሪያችን ለረጅም ጊዜ ማገልገል እንዲችል ይረዳናል። በምናሽከረክርበት ጊዜ አላስፈላጊ ስትረሶችን መቀነስ እንችላለን። እንዲሁም ደግሞ የሮድ ሴፍቲ ወይም ደግሞ መንገድ ላይ ስንንቀሳቀስ ትኩረታችን ማሽከርከር ላይ ብቻ እንዲሆን ማድረግ እንችላለን ማለት ነው። ስለዚህ አውቶማቲክ ተሽከርካሪን ስናሽከረክር በዚህ ፕሮግራም ላይ የጠቀስኩላችሁን ጥንቃቄዎች በሙሉ ማድረግ ይኖርብናል ማለት ነው። ይሄንን ካደረግን አደጋ መከላከል እንችላለን፣ የትራንስሚሽን ሲስተማችን ደግሞ ረጅም ጊዜ ማገልገል እንዲችል ማድረግ እንችላለን ማለት ነው። አዲስ ከሆናችሁ ሰብስክራይብ አድርጉ። ሐሳብ፣ አስተያየት እንዲሁም ጥያቄ ይስሩ፣ በኮሜንት ሴክሽን ላይ አስቀምጡልኝ፣ ይሰጣላለሁ። ሁሉም እንዲደርስ ላይክ እና ሼር አድርጉ። በቀጣይ የአውቶማቲክ ትራንስሚሽን ላይ ያተኮረውን ክፍል አራት ፕሮግራማችን አውቶማቲክ ተሽከርካሪን እንዴት ማሽከርከር እንዳለብን አዘጋጅላችኋለሁ ማለት ነው። እስከዛው ድረስ ሰላም ቆይ።